የግብርናውን ዘርፍ ኢኒሼቲቮች ለአርሶ አደሩ ተደራሽ በማድረግ ምርትና ምርታማነትን ለማሳደግ እና ሁለንተናዊ ተጠቃሚነትን ለማረጋገጥ የልማት ሠራተኞች ሚና የጎላ መሆኑ ተገለጸ። የግብርና ሴክተር ምሰሶዎችን በማሳካት የበለጸገ ቤተሰብ ለማየት እተጋለሁ በሚል መሪ ሀሳብ የማዕከላዊ ኢትዮጵያ ክልል መንግስት በግብርና ሴክተር በግብርና ትራንስፎርሜሽን አቅጣጫዎች ዙሪያ ከስልጤ ዞን ሁሉም ቀበሌያት ለተውጣጡ የግብርና ልማት ሠራተኞች በወራቤ ከተማ ስልጠና መስጣቱን ተመላክተዋል። ስልጠናውን የሰጡት በምክትል ርዕሰ መስተዳደር ማድረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ እስማን ስሩር የለውጡ መንግስት የህዝቡን ኢኮኖሚያዊና ማህበራዊ ተጠቃሚነትን ለማረጋገጥ ብዛ ዘርፍ የኢኮኖሚ ፖሊሲዎችን ቀርጾ ወደ ተግባር መግባቱን ገልጸው ከእነዚህም ፖሊሲዎች አንዱና ዋናው የኢኮኖሚው መሰረት የሆነውን ግብርና በማዘመንና በቴክኖሎጂ በመደገፍ በዘርፉ የታለሙ ግቦችን በማሳካት የዜጎችን ተጠቃሚነት ለማረጋገጥ በርካታ ተግባራት ተከናውነው ተጨባጭ ለውጥ መምጣቱን ተናግረዋል። የኢኮኖሚና ማህበራዊ ተጠቃሚነት ለማረጋገጥ ብዛህ ዘርፍ የኢኮኖሚ ፖሊሲ ቀርጾ ወደ ተግባር ገብቷል። ከተቀረጹት ብዛህ ዘርፍ የኢኮኖሚ ፖሊሲዎች መካከል ግብርና ዋነኛውና የሀገራችን የኢኮኖሚ መሰረት ነው። ይህንን የኢኮኖሚ መሰረት የሆነውን ግብርና ማዘመን፣ በቴክኖሎጂ መደገፍ፣ በፖሊሲ በስትራቴጂ በተለያዩ ወቅታዊ የግብርና ሴክተር የሽግግር አቅጣጫዎች ላይ መደገፍ ግብርናን የታለመበትን ዓላማ እንዲሳካ ብሎም የሕዝቡን ተጠቃሚነት በማረጋገጥ ሕዝባችንን ከድህነት የማውጣት ሀገራችንን ከስንዴ ልመና ወደ ስንዴ ረጅነት ለማሸጋገር በርካታ ተግባራት ተከናውነዋል። በተከናወኑ ተግባራትን ተጨባጭ ለውጦች መጥተዋል። በክልሉ ግብርና ዘርፍ የተከናወኑ ባሉ ተግባራት የተመዘገቡ ስኬቶችን ማጽናት እና ወደ ላቀ ደረጃ ማድረስ ከሁሉም የግብርና ቤተሰብ ይጠበቃል ያሉት የቢሮ ኃላፊው የክልሉ መንግስት የግብርና ሴክተሩን የሚያሻግሩ የግብርና ምሰሶችን ቀርጾ ተግባራዊ በማድረግ ተጨባጭ ለውጦችን እያስመዘገበ በመሆኑ እነዚህን ክልላዊ ኢኒሼቲቮች በማወቅና በመረዳት ለውጤታማነታቸው ሁሉም የድርሻውን ካበረከተ ቀድሞ ድህነትን ያሸነፈና የበለጸገ ቤተሰብ፣ ማህበረሰብ፣ ክልል መፍጠር ይቻላል ብለዋል። መንግስታችን በተለይ የክልሉ መንግስት ከተመሰረተ አጭር ጊዜ ቢሆንም በርካታ አዳዲስ የግብርና ሴክተሩን የሚያሸጋግሩ የግብርና ሴክተር ምሰሶዎቹን ቀርጾ ለነዚህ ምሰሶዎች ደግሞ ስኬት የተለያዩ ኢኒሼቲቮችን ነድፎ ወደ ተግባር ገብቷል። ወደ ተግባር የገቡ ኢኒሼቲቮችም በተጨባጭ በእናንተው መሪነት አርሶአደሩ በገራሽነት አርሶአደሩን ማገዝ መደገፍ በእነኚህ ኢኒሼቲቮች ላይ ተጨባጭ ለውጦች መጥተዋል። አርሶአደራችን ኪስ ምርትና ምርታማነት በማሳደግ ኪሱ ገንዘብ እንዲገባ ገበያ ውስጥ ያለ ችግር እንዲፈታ ኢኒሼቲቮቹን በመተግበር ብዙ ዜጎች የስራ እድል እንዲፈጥርላቸው ምክንያት የሆነ መጥተዋል። እነዚህን ኢኒሼቲቮች በተገቢው መንገድ ማወቅ መረዳት ፋይዳቸውን መገንዘብ ቀጣይ ለሀገራዊ ብሎም ለክልላዊ ከዛም ሲያልፍ የቤተሰብ ብልጽግና እውን ለማድረግ ወሳኝ ጉዳይ ነውና ይህን ወሳኝ ጉዳይ ሁሉም የልማት ሠራተኛ ሁሉም ግብርና ሴክተሩ ጋር አብሮ የሚሰሩ አካላት በአውቀው ተገንዘበው ለእነኚህ ሰዎች ስኬት በተለይ ኢኒሼቲቮቻችን ውጤታማነት። ሁሉም የድርሻውን ካበረከተ በእርግጠኝነት በክልላችን ቀድሞ ድህነት የተሸነፈበት ቤተሰብ ብልጽግና እውን የሆነበት ቤተሰብ ማህበረሰብና ክልል መፍጠር እንችላለን። ክልላዊ ኢኒሼቲቮች አርሶ አደሩ ጋር እንዲደርሱ በማድረግ ምርትና ምርታማነትን ለማሳደግና የህብረተሰቡን ሁለንተናዊ ተጠቃሚነት ለማረጋገጥ የልማት ሰራተኞች ሚና የላቀ መሆኑንም አቶ ስማን ስሩር አክለው ገልጸዋል። የግብርና ሴክተር ውጤቶች የግብርና ልማት ጣቢያ ሰራተኞች ሚና ቁልፍና አይተኬ ነበር። ቀጣይም የተጀመሩ ስኬታማ የግብርና ሴክተር ተግባራትን ወደ ላቀ ደረጃ ማድረስ፣ ጉለቶች ባሉባቸው ቦታዎች ያሉትን ማረም፣ ይህን ውጤት በማላቅና በማዝለቅ

ድህነት ቀድሞ የተሸነፈበትና ብልጽግና በቤተሰብና በማህበረሰብ ደረጃ ይሁን የሆነበት የበለጸገ ክልል መፍጠር ይቻላል ያሉት የተከበሩ አቶ እስማን ስሩር ክልላዊ ኢኒሼቲቮችን፣ አካባቢያዊ ጸጋዎችን በማወቅና በማልማት ቤተሰባዊ፣ ማህበረሰባዊና ክልላዊ ብልጽግናን ይሁን ለማድረግ የሚያስችሉ በመሆናቸው እነዚህን ኢኒሼቲቮች በአግባቡ ተገንዝቦ ወደ ሁሉም የክልሉ አካባቢዎች ተደራሽ በማድረግ ምርትና ምርታማነትን በማሳደግ የቤተሰብ ብልጽግናን ይሁን ለማድረግ የተጀመረውን ጉዞ ማሳለጥ ከልማት ሠራተኞች የሚጠበቅ ተግባር መሆኑንም አሳስበዋል። እኛ ዋናው የድህነታችን መንስኤ ያሉንን ጸጋዎች በተገቢው አለማወቅ፣ አውቆም አልምቶ ያለመጠቀም ነው። ስለዚህ እነዚህ ኢኒሼቲቮቻችን ያለንን ከባቢያዊ ጸጋ አውቀን አልብተን የቤተሰብ የማህበረሰብና ክልላዊ ብልጽግና እውን ለማድረግ የሚያስችሉ ስለሆነ ስለ ኢኒሼቲቮቻችን ስናወራ ድህነትን በአጠረ ጊዜ ውስጥ ስሩን የማድረግ ጉዳይ መሆኑን ተገንዝበን ስለ ኢኒሼቲቮቻችን ስናወራ ስናወራ ምርታማነት ማሳደግ መሆኑን ተገንዝበን ስለ ኢኒሼቲቮቻችን ስናወራ ስናወራ የቴክኖሎጂ ችግር በቤተሰብ ደረጃ እውን ማድረግ ተደራሽ ማድረግ መሆኑን ተገንዝበን ስለ ኢኒሼቲቮቻችን ስናወራ ለበርካታ ዜጎች የግብርና ሴክተሩ ለሁሉም ዜጋ በሚባል ደረጃ አካቶ የስራ እድል መፍጠሪያ አማራጭ መሆኑን ተገንዝበን ኢኒሼቲቮቻችን ሁሉም አርሶ አደር ጋር እንደየ አካባቢ ነባራዊ ሁኔታ ሁሉም ወጣቶች ጋር፣ ሁሉም ሴቶች ጋር እንዲደርሱ በማድረግ ምርትና ምርታማነትን በማሳደግ የቤተሰብ ብልጽግናን እውን ለማድረግ የጀመርነው ጉዞ እንዲፋጠን እንዲሳለጥና ውጤታማ እንዲሆን ማድረግ ከእናንተ ይጠበቃል። በክልሉ አጠቃላይ የግብርና ልማት ስራዎች እየተመዘገቡ ያሉ ስኬቶችን ይበልጥ አጠናክሮ ለማስቀጠል በክልሉ የግብርና ሽግግር አቅጣጫዎች ላይ የጋራ መግባባት ለመፍጠር ታስቦ የተዘጋጀ ስልጠና መሆኑን የገለጹት የቢሮ ኃላፊው በስልጠናው ከክልሉ ሁሉም ቀበሌያት የተውጣጡ ከ7200 በላይ የልማት ጣቢያ ሰራተኞች መሳተፋቸውንም ተናግረዋል። የስልጤ ዞን ምክትል ዋና አስተዳዳሪና የዞኑ ግብርና መምሪያ ኃላፊ አቶ ሙባራክ አሚል በኢኮኖሚ ዘርፍ ሁለንተናዊ ሽግግር ለማምጣት የግብርናው ዘርፍ የማይተካ ሚና እንዳለው ገልጸው፣ መንግስት አዳዲስ ግብርና ኢኒሼቲቮችን በማስተዋወቅ ማወቅና የቴክኖሎጂ ሽግግርን በማሳለጥ በተሰሩ ስራዎች ከፍተኛ ውጤት መመዝገቡን ተናግረዋል። በሀገራችን በኢኮኖሚው ዘርፍ ሁለንተናዊ ሽግግር ለማድረግ ከድህነት ወደ ብልጽግና ለሚደረገው ሽግግር የግብርና ዘርፍ የማይተካ ሚና ያለው ግብርና የሀገራችን እድገት መሰረት በመሆኑ በብዝሃ ዘርፍ የኢኮኖሚ ሪፎርሙ ትልቅ ትኩረት ተሰጥቶት ርብርብ የተደረገ ይገኛል። መንግስት ባለፉት ዓመታት ግብርና ለማዘመን የሚያስችሉ አዳዲስ ግብርና ምርት ኢኒሼቲቮቹ በማስተዋወቅ ምርትና ምርታማነትን ለማሳደግ ብርቱ ብርብ ተደርጓል። አርሶ አደሩን በማሳተፍ ለተከናወኑ ተግባራት እና ለተመዘገቡ ስኬቶች የልማት ሰራተኞች ሚና የላቀ መሆኑን የገለጹት ምክትል ዋና አስተዳዳሪና የዞኑ ግብርና መምሪያ ኃላፊ አቶ ሙባራ ከማል በዞኑ የግብርና ልማት ስራዎች በሰብል ልማት በ3430 በአርዛፍ ነቅሎ በሚበሉ የፍራፍሬና አትክልት ምርቶች የመተካት እና በሌሎች የልማት ስራዎች በርካታ ስኬቶች ተመዝግበዋል ብለዋል። ግብርና ለማዘመን የቴክኖሎጂ አጠቃቀምን በማሻሻል መካናይዜሽንና የክላስተር ልማትን በማስፋፋት በተሟላ ሁኔታ የኤክስቴንሽን አገልግሎትን በማሳለጥ የምግብ ሉዓላዊነትን ለማረጋገጥ ሁሉንም የግብርና ቤተሰብ በማስተባበር ርብርብ ተደርጓል። በዚህም የሚዳሰሱ እና የሚጨበጡ የአርሶ አደሩን ህይወት የቀየሩ ውጤቶች ተመዝግበዋል። በዚህ ሂደት የተገኙ መልካም ተሞክሮች አርሶ አደሩን በማሳተፍ ለማስፋፋት ጥረትም እየተደረገ ይገኛል። በዚህም ሁሉም የግብርና ዘርፎች ከፍተኛ ውጤት ማስመዝገብ ተችሏል። ይህ ውጤት እንዲመዘገብ የልማት ጣቢያ ሰራተኞች የእናንተ ሚና ጉልህ ነበር። የሥልጣናው ተሳታፊዎች በሰጡት አስተያየት በግብርና ልማት ስራዎች ቴክኖሎጂን በመጠቀምና ክልላዊ ኢኒሼቲቮችን ተግባራዊ በማድረግ በየአካባቢያቸው ተጨባጭ ለውጥ ማምጣት እንዲችሉ አቅም የፈጠረላቸው መሆኑን ገልጸው እንዲህ አይነት ስልጣናት ዘርፈ ብዙ ጠቀሜታ ያለው በመሆኑ ተጠናክሮ ሊቀጥል ይገባል ብለዋል።